የኃጢአት መድረኳ የእስክንድሪያ የወደብ ከተማ ነበር። የቅድስናዋ ምስክር ግን የበረሃው አንበሳ ሆነ። ሰውነቷን ለኃጢአት መረብነት የተጠቀመችው እቺ እንስት በኋላ ግን በጸሎት ኃይል በዮርዳኖስ ወንዝ ላይ እንደ ደረቅ መሬት ተራመደች። ይህ እንዴት ሊሆን ቻለ? ይህ ደማስቆ ነው። ከኃጢአት ጥልቅ ወደማይመረመር የቅድስና ከፍታ የተደረገውን ጉዞ የምንቃኝበት ሳምንታዊ ዝግጅታችን። በባለፈው ዝግጅታችን የቀድሞውን ሳኦል የአሁኑን ቅዱስ ጳውሎስን ታሪክ አይተናል። ዛሬ ደግሞ ሌላኛዋን የንስሐ ኃይል ሕያው ተምሳሌት፣ የኃጢአት ባርነትን በጸጋ የሰበረችውን ቅድስት ማርያም ግብጻዊትን እንመለከታለን። ታሪኳ የእግዚአብሔር ምሕረት የማይደርስበት የኃጢአት ጥልቀት፣ የንስሐ ኃይልም የማይለውጠው የሕይወት ጨለማ እንደሌለ የሚያሳይ ሕያው ምስክር ነው። ጥያቄው ግን ይህ ነው። ለ17 ዓመታት በዝሙት ማዕበል ስትናጤ ኖረችው ነፍስ እንዴት የጻድቃን ማህበርተኛ የበረሃዋ ንግስት ልትሆን ቻለች? የለውጥ መንገዷ የደማስቆ ቅጽበቷ የትና መቼ ነበር? ከእስክንድሪያ የርኩሰት ሕይወት ወደ ዮርዳኖስ በረሃ ቅድስና የተደረገውን አስደናቂ ጉዞ ከስር መሰረቱን ቃኛለን። አብራችሁን ቆዩ። እስክንድሪያ የክሊዮፓትራ ከተማ፣ የዓለም የንግድና የባህል ማዕከል ብቻ አልነበረችም። ኃጢአት እንደ ሸቀጥ የሚቸበቸብባት፣ የሥጋ ፍላጎት እንደ ወንዝ የሚፈስባት መድረክም ነበረች። በዚህች መድረክ ላይ ማርያም ደግሞ ኮከቧ ናት። ነገር ግን ዝናዋ በውበቷ ብቻ ሳይሆን በማያልቅ የኃጢአት ጥማቷም ይወሳል። ገና በ12 ዓመቷ ከወላጆቿ ቤት ኮብልላ ወደዚች ከተማ ስትገባ ልቧ በአመጽ የተሞላ፣ ነፍሷ በሥጋዊ ፍላጎት የተለኮሰ ሆነ። ለ17 ዓመታት ሙሉ የእስክንድሪያ ጎዳናዎች የእርሷን ፈለግ፣ የወደብ መጠጥ ቤቶች ደግሞ የሳቋን ድምፅ አስተጋብተዋል። ታሪኳን ለየት የሚያደርገው ግን ይህ ብቻ አልነበረም። ማርያም ይህንን ሁሉ የምታደርገው ለገንዘብ ወይም ችግር ኖሮባት አይደለም። እንደውም ገንዘብ ሲሰጧት ንቃ ትገፋዋለች። የእርሷ ችግር የነፍስ ነበር፤ የማይጠግብ፣ የማይረካ፣ የኃጢአትን ጥግ ለማየት የሚፈልግ የነፍስ ባዶነት። ራሷ እንደመሰከረችው የማላደርገው የርኩሰት አይነት አልነበረም ብላለች። የኃጢአት አርበኛ ሆና የወጣቶችን ሕይወት በማጥመድ የነፍሳትን ንጽህና በማርከስ ደስታን ለማግኘት ትሻለች። ይህ ግን የነፍሷን ባዶነት ከመሙላት ይልቅ የጥማቷን እሳት የበለጠ ያነደው ጀመር። ለ17 ዓመታት በዚህ የጨለማ መንገድ ከሄደች በኋላ የእግዚአብሔር ጥሪ ባላሰበችው መንገድ መጣ። አንድ ቀን ለመስቀል በዓል ወደ ኢየሩሳሌም የሚጓዘውን ሕዝብ በወደቡ ላይ አየችው። በእነርሱ ፊት ላይ የነበረው የደስታና የተስፋ ስሜት ሲሆን በእርሷ ልብ ውስጥ የነደደው ግን የመንፈሳዊ በረከት ተስፋ አልነበረም። ለእርሷ ብዙ ሕዝብ ማለት የኃጢአት ገበያዋን የምታሰፋበት አዲስ መድረክ ማለት ነው። በመርከቡ ላይ ያገኘቻቸው አዳዲስ ወጣቶች በቅድስቲቱ ከተማ የምታጠምዳቸው አዳዲስ ነፍሳት ነበሩ። በመርከቡ ላይ የነበረው ትዕይንትም ይህንኑ ያሳያል። በአንድ በኩል በዝማሬና በጸሎት ወደ እግዚአብሔር የሚጮህ ሕዝብ፣ በሌላ በኩል ደግሞ በእርሷ የኃጢአት ሹክሹክታ የሚሳብ የወጣቶች ስብስብ። መርከቧ ወደ ቅድስቲቱ ከተማ ስትገሰግስ ማርያም ግን አቅጣጫዋ ወደ ራሷ የኃጢአት ጥልቅ ነበር። ሳታውቀው ወደ ጠፋቷ ሳይሆን ወደ ደማስቆ መንገዷ እየተጓዘች መሆኑን የዚያን ጊዜ አላወቀችም ነበር። ኢየሩሳሌም፣ የመስቀሉ በዓል የደወል ድምፅና የዕጣን ጢስ በዓሉን ሲያበስሩ፣ ሕዝቡ በደስታና በዝማሬ ወደ ቤተ መቅደሱ ይጎርፋል። ማርያም በዚያው ልበሙሉነቷና የኃጢአት ድፍረቷ ከሕዝቡ ጋር ተቀላቅላ ወደ በሩ ተጠጋች። ነገር ግን ልክ የመቅደሱን ደጃፍ ልትሻገር ስትል ያልጠበቀችው ነገር ተከሰተ። የማይታይ ኃይል እንደ ብረት ግድግዳ ከፊቷ ቆሞ ወደ ኋላ ገፈተራት። ግራ በመጋባት ዙሪያዋን አየች። ማንም አልነካትም። እንደገና በሕዝቡ መሃል ተሽሎክሉካ ለመግባት ሞከረች። ነገር ግን ያ ኃይል እንደገና በዚህ ጊዜ ይበልጥ በብርቱነት ከለከላት። ሌሎች ምዕመናን ያለምንም ችግር ሲገቡ፣ እርሷ ግን እንደተገለለች ብቻዋን በደጃፉ ቀረች። ግራ መጋባቷ ወደ ድንጋጤ፣ ድንጋጤዋም ወደ ፍርሃት ተለወጠ። ይህ ከሰው ኃይል በላይ ነበር። ለመጀመሪያ ጊዜ ኃጢያቷ ስጋ የለበሰ መንገድ የሚዘጋ ኃይል እንዳለው ተረዳች። ያል 17 ዓመታት በኃጢአት የደነደነ ልቧ ተሰበረ። በዓለም ላይ የነበራት ድፍረት ሁሉ በቅጽበት ተነነ። በዚያ የተስፋ መቁረጥ ሰዓት በቤተ ያኑ ቅጥር ግቢ ውስጥ በአንደኛው ጥግ ቆማ በእንባ ስታለቅስ፣ አይኖቿ በበሩ ላይ በተሰቀለው የእመቤታችን የቅድስት ድንግል ማርያም ስዕል ላይ አረፉ። ያኔ ነበር የሕይወቷ የለውጥ ነጥብ የደማስቆ መንገዷም የተከፈተው። በስዕሉ ፊት ሄዳ ድንገት ተንበረከከች። ለዓመታት የታፈነው እምባዋ እንደ ጎርፍ ፈሰሰ። ይህ ጸሎት ነበር የይስሙላ ሳይሆን ከልብ የመነጨ የተሰበረ ልብ ጩኸት። አንቺ ንጽሕት ድንግል ሆይ ኃጢአቴ እንደከበደኝ፣ በነውሬም ምክንያት ወደ ልጅሽ ቤት መግባት እንደ እንደተከለከልኩ አውቃለሁ። ነገር ግን አንቺ የምሕረት እናት ነሽና እኔ ኃጢአተኛዋ ወደ ውስጥ ገብቼ ያንን ዓለምን ያዳነውን ቅዱስ መስቀል እንድሳለም እርጅኝ። ቃል ገባልሻለሁ፣ መስቀሉን ካየው በኋላ ይህችን ዓለምና ኃጢአቷን ሁሉ ትቼ አንቺ ወደምታመለክሺኝ የንስሐ መንገድ እሄዳለሁ፣ አለች ማርያም ግብጻዊት ለቅድስት ድንግል ማርያም ከዚህ ከልብ የመነጨ እንባ በኋላ ጸሎቷ ተሰማ። ተነስታ በድጋሚ ወደ በሩ ስትራመድ ያ ይገፈትራት የነበረው ኃይል የለም፣ ያ የከለከላት ግድግዳ ፈርሷል። ያለምንም ከልካይ ወደ ውስጥ ገብታ የጌታችንን ቅዱስ መስቀል ተሳለመች። ከመስቀሉ ፊት የፈሰሰው የንስሐ እንባ የ17 ዓመታትን የኃጢአት ዕድፍ የሚያጥብ መንፈሳዊ ጥምቀት ሆነ። ወደ እመቤታችን ስዕል ተመልሳ በምስጋና ስትጸልይ ዮርዳኖስን ከተሻገርሽ ታላቅ ረፍት ታገኛለሽ

ሰማያዊ ድምፅ ሰማች። የሕይወቷ አዲስ ምዕራፍ ሊጀመር ነበር። በእመቤታችን ቅድስት ድንግል ማርያም ቃል የተመራችው ማርያም ግብጻዊት የኃጢአት ሥራዋን ሁሉ በዚያው ዕለት ለቀቀች። ከአንድ ሰው በምጽዋት ባገኘችው ጥቂት ሳንቲሞች ለጉዞዋ ስንቅ እንዲሆኗት ሦስት ትንንሽ ዳቦዎችን ብቻ ገዛች። የድሮ ሕይወቷን፣ ዝናዋን፣ ውበቷን የምታውቃትን ዓለም ሁሉ ትታ ያለምንም ማመንታት ወደ ዮርዳኖስ ወንዝ አመራች። በቅዱስ ዮሐንስ መጥምቅ ቤተክርስቲያን ከተባረከች በኋላ ወንዙን ተሻግራ ወደማያልቀው በፀሐይ ወደ ተጠበሰው በረሃ ገባች። እርምጃዎቿ የአዲሷን ሕይወት ጅማሮ አበሰሩ። የንስሐ ጉዞዋም ተጀመረ። ለ47 ዓመታት የሰው ፊት ሳታይ፣ የሰው ድምፅ ሳትሰማ በዚያ ምድረ በዳ ለብቻዋ ኖረች። ነገር ግን የመጀመሪያዎቹ 17 ዓመታት በእስክንድሪያ በኃጢአት ከኖረችባቸው ዓመታት ጋር የሚመጣጠን ከባድና መራራ የተጋድሎ ጊዜ ነበሩ። የቀድሞ ሕይወቷ ትዝታ እንደ አውሬ ያሳድዳት ነበር። የወይን ጠጁ ጣዕም በመላሷ ላይ የሚመላለስ ይመስላት ነበር። የእስክንድሪያ የሙዚቃ ድምፅ በጆሮዋ ያቃጭላል፣ የስጋዊ ፍላጎት እሳት በውስጧ ይነዳል። እነዚህ ፈተናዎች ሲበረቱባት መሬት ላይ እየተንከባለለች ደረቷን እየደቃች እመቤቴ ሆይ እርጅኝ እያለች በጩኸት ትጸልይ ነበር። ያንን የኃጢአት እሳት በእንባዋ ያንን የኃጢአት እሳት በንስሐ እንባዋ ታጠፋው ጀመር። በእንዲህ ያለ ተጋድሎ ቀስ በቀስ የኃጢአት ትዝታዎቿ እየደበዘዙ፣ የሰማያዊው ሰላም ብርሃን በልቧ ውስጥ መፈንጠቅ ጀመረ። ቅድስናዋ እንዲመሰከር እግዚአብሔር አንድ ቅዱስ ሰውን ወደዚያ ስፍራ ላከ። አባ ዞሲማስ በዘመኑ በታላቅ ተጋድሎ የሚታወቅ ነገር ግን በልቡ ከእኔ የበለጠ ቅዱስ ሰው ይኖር ይሆን የሚል ስውር ኩራት የነበረበት አረጋዊ መነኩሴ ነበር። በጾም ወቅት ከሌሎች መነኮሳት የበለጠ መንፈሳዊ ተጋድሎ ለማድረግ ወደ ዮርዳኖስ በረሃ ጥልቅ ገባ። በበረሃው ሲጓዝ በሩቅ አንድ ነገር ሲንቀሳቀስ ተመለከተ። ቀረብ ሲል አንድ ጥቁር፣ በፀሐይ የተቃጠለ ፀጉሩ እንደ ካባ ሰውነቱን የሸፈነ ፍጡር አየ። ጋኔን እንደሆነ ጠርጥሮ በትምህርተ መስቀል ራሱን ሲያማትብ ያ ፍጡር ሸሸው። እርሱም በእግዚአብሔር ስም ቁም እያለ ተከተለ። ያኔ ነበር ያላሰበውን የሰማው። አባ ዞሲማስ ይቅርበለኝ፣ እኔ ሴት ነኝ እርቃኔንም ነኝ። ካባህን ጣልልኝና ላናግርህ እችላለሁ አለችው ማርያም ግብፃዊት። አባ ዞሲማስ በድንጋጤ ደርቆ ቀረ። ስሙን እንዴት አወቀች? ያ በልቡ የነበረው ኩራት በቅጽበት ጠፋና በፍርሃትና በአክብሮት ተተካ። ካባውን አውልቆ ወረወረላት። ስትጸልይ ከምድር ከፍ ስትል ተመለከተ። በሕይወቱ አይቶት የማያውቀውን ተአምር አየ። በፊቷም ተደፍቶ ሲሰግድ የሕይወት ታሪኳን ከኃጢአቱ ጅማሮ እስከ ንስሐው ከፍታ ድረስ ነገረችው። ያ የእስክንድሪያ የኃጢአት ዕቃ አሁን የመንፈስ ቅዱስ ማደሪያ የተአምራት ምንጭ ሆኖ ነበር። ታሪኳን ስትጨርስለት በሚቀጥለው ዓመት ቅዱስ ቁርባንን ይዞላት ወደ ዮርዳኖስ ወንዝ ዳርቻ እንዲመጣ ለመነችው። አባ ዞሲማስ ቃሉን ጠብቆ በሚቀጥለው ዓመት ቅዱስ ቁርባኑን ይዞ በወንዙ ዳርቻ ቆሞ ሲጠብቃት፣ ቅድስት ማርያም ግብጻዊት በወንዙ ማዶ ታየችው። እንዴት ትሻገራለች ብሎ ሲያስብ ማርያም የመስቀል ምልክት በውሃው ላይ ያደረገችና በወንዙ ላይ እንደ ደረቅ መሬት እየተራመደች ወደ እርሱ መጣች። አባ ዞሲማስ መዘመር ሲያይ በፍርሃትና በአድናቆት ተዋጠ። ቅዱስ ቁርባኑን ከተቀበለች በኋላ በታላቅ ተመስጦ ጸለየች። በሚቀጥለው ዓመት ወደ ነበረችበት ቦታ እንዲመጣ ጠይቃው እንደመጣችው ሁሉ በውሃው ላይ ተራምዳ ተመለሰች። በሚቀጥለው ዓመት ይህ አባት ወደ ተገናኙበት ቦታ ሲደርስ የማርያምን ቅዱስ ሥጋ መሬት ላይ ተዘርግቶ ተመለከተ። በሰላም አርፋለች። በአጠገቧም በብጣሽ ወረቀት ላይ አባ ዞሲማስ፣ የትሑቷን የማርያምን ሥጋ በዚህ ቦታ ቅበር። ከዚህ ዓለም በሞት የተለየሁት ቅዱስ ቁርባኑን በተቀበልኩ በት በዚያ ዕለት ነው የሚል ጽሑፍ አነበበ። እርጅናውና የምድሩ ጥንካሬ መቃብሩን እንዲቆፍር አላስችላለው። በሐዘን ተቀምጦም ሳለ ተፈጥሮ ራሷ ለቅድስት ማርያም ግብፃዊት ቅድስና ሰገደች። አንድ ግዙፍ አንበሳ ወደ እርሱ ቀርቦ ወደ ቅድስቲቱ አስክሬንም ተጠግቶ እግሮቿን በፍቅር ላሰ። ከዚያም በአባ ዞሲማስ ፊት በግዙፍ ጥፍሮቹ መሬቱን መቆፈር ጀመረ ያቺ በኃጢአቷ ምክንያት የሰው ማህበረሰብ የገፋት ሴት በሞቷ ጊዜ ግን የበረሃው ንጉሥ አንበሳ አብሯን ቆፍሮ አከበራት። የእግዚአብሔር ሥራ ምን ያህል ድንቅ እንደሆነ አባ ዞሲማስ በአይኑ ተመለከተ። የቅድስት ማርያም ግብጻዊት አስደናቂ ታሪክ አንድ ትልቅና ሕያው እውነትን ያስተምረናል፤ የንስሐን ኃይል። የሰው ልጅ የኃጢአት ጥልቀት ምንም ያህል ቢሆን፣ የእግዚአብሔር የይቅርታ እጅ ከዚያ በላይ ይረዝማል። እርሷን ቅድስት ያደረገ አምላክ እኛንም ከወደቅንበት ሊያነሳን፣ ከጨለማችን ወደ ብርሃን ሊጠራን ሁሌም ዝግጁ ነው። ታሪኳ ተስፋ ለቆረጠች ነፍስ ሁሉ የትንሣኤ ብርሃን ነው። ማንም ሰው ከእግዚአብሔር ምሕረት የራቀ ለንስሐ በጣም ለመሆኑን የሚያሳይ ሕያው ምስክር ነው። ያቺ በስክንድሪያ ጎዳናዎች ስትባዝን የነበረች ነፍስ፣ ያቺ በአጥያት ምክንያት የቤተ ክርስቲያንን ደጅ እንዳታልፍ የተከለከለችው ሴት በንስሐዋ ምክንያት የቅዱሳን ማኅበርተኛ የበረሃዋን በሳ እንኳን የሚሰግድላት ቅድስት ሆነች። ይህ የሚያሳየን ንስሐ የትላንትን ማንነት ደምስሶ አዲስ ፍጥረትን የመፍጠር ኃይል እንዳለው ነው። የእርሷ ደማስቆ የቤተ ክርስቲያኑ ደጃፍ ነበር፣ ኃጢአቷን ፊት ለፊት የተጋፈጠችበትና የእግዚአብሔርን ኃይል ያየችበት። የኛስ የለውጥ በርየት ይሆን ምናልባት የምንሰማው ስብከት፣ ምናልባት መንፈሳዊው መጽሐፍ ወይም በሕይወታችን ውስጥ የሚያጋጥመን አንድ ወሳኝ ክስተት ይሆናል። ምናልባትም በጸጥታ የምናፈሰው የንስሐ እንባ ወደ ደማስቆ መንገዳችን የሚወስደን ድልድይ ይሆናል። ዋናው ነገር ለሚጠራን የእግዚአብሔር ድምፅ እሺ ብሎ መመለስና የንስሐውን መንገድ በቆራጥነት መጀመር ነው። የቅድስት ማርያም ሕይወት እንደሚያስተምረን የንስሐ መንገድ መጀመሪያው በተጋድሎ የተሞላ ሊሆን ይችላል፣ ፍጻሜው ግን በክብርና በሰማያዊ ጸጋ ይደመደማል። ይህ ሳምንታዊ ዝግጅታችን ደማስቆ ነበር። በቀጣይ ሳምንት የደማስቆ ብርሃን ወደ ሌላኛው የደማስቆ ምርኮኛ ያመራናል። እናንተም ያላችሁን የደማስቆ ታሪክ ብታጋሩን ለብዙዎች የተስፋ ብርሃን ይሆነናል። በስክሪኑ ላይ በሚታየው አድራሻ ታሪካችሁን ልታጋሩን ትችላላችሁ። እስከዚያው ድረስ የእግዚአብሔር ቸርነት፣ የቅድስት ድንግል ማርያም አማላጅነት፣ የቅድስት ማርያም ግብጻዊት ረድኤት ከሁላችን ጋር ይሁን። ሰላም፣ እግዚአብሔር አይለየን። አሜን።